ወደጋ ጋይንት ለመሄድ ስነሳ የኔታ ከሰጡኝ ትንሽ ብር ውጭ ምንም አልነበረኝም። ሳልከፍል በመጓዜ ጥሩ ስሜት ባይሰማኝም የተሻለ መፍትሔ እስካገኝ ድረስ በኪሴ ያስኳትን ዕጽ ተጠቅሜ ከእይታ ውጭ በመሆን ወደ ጋይንት በሚጓዘው መኪና ተሳፈርኩ። ረዳቱ ገንዘብ ተቀብሎ እስኪጨርስ ከእይታ ውጭ ሆኜ ከቆየ በኋላ እጹን ከኪሴ ውስጥ በማስገባት ክፍት ወንበር ላይ ተቀመጡ። እኔ ከተቀመጥኩበት ወንበር ማዶ ከወደ ሸዋ የመጡ ልጆች ስላገኘው፣ ወሬያቸውን እያዳመጥኩ ጉዞዬን ቀጠልኩ። የሚያወሩት ስለ አንድ ባህታዊ ነበረ። እነሱ እንደሚያወሩት ከሆነ ባህታዊው በጣም የበቁ የእግዚአብሔር ሰው ናቸው። የተናገሩትም ከመሬት እንደማይወድቅ ነው የሚነገርላቸው። ስለማን ነው የምታወሩት? አልኳቸው ከወሬያቸው መካከል ጣልቃ ገብቼ። ስለ አባ ገብሬ አለችኝ አንዷ። ማናቸው አባ ገብሬ? የት ነው የሚኖሩት? ጋይንት ከከተማው ሥላሴ ቤተ ክርስቲያን አታውቋቸውም እንዴ? እህር አላውቃቸውም። ትልቅ አባት ናቸው። ጊዜ ካለ ተጠቀምባቸው። እግዚአብሔር ከፈቀደልህ ደግሞ ወደፊት የምትሆነውን ይነግሯሃል አለችኝ። እኔ ካወቅኳቸው ጊዜ ጀምሮ ሰውየው እንዲሁ ናቸው። አያረጁም፣ አይታመሙም፣ ምንም ሆኖ አይቻቸው አላውቅም። በማንኛውም ሰዓት ወተት መጠጣት ይወዳሉ። ጾም ነው ፍስክ ነው አይሉ ሁሌም ይጠጣሉ። አንዳንዶቹ እንደሚሉት ለረጅም ዓመታት በጾምና በጸሎት በትምህርት ስለኖሩ ከየዋህነት ጠባይ ደርሰው ወደ ሕፃንነት ተመልሷል ይላሉ። ልክ እንደ አባ መርቋሪዎስ ማለት ነው። አባ መቃሪዎስ ከበቁ በኋላ በጾም ወቅትም ሆነ በፍስክ ቆቅና ጅግራ እየተያዘላቸው ይመገቡ ነበር በማለት ማብራሪያ ቢጤ ጨመረችበት። የሚገርም አሁን ታሪካቸውን የምነግርህ አባት ቆሞ መሄድ አይችሉም። ቦታቸውንም ለቀው አያውቁም። የት እንደሚጸዳዱ እንኳ አይታወቅም። ከዚህ በፊት አይታቸው የማታውቅ ከሆነ የሚያወሩት ወሬ ቀልድ ሊመስል ይችላል። ከእርሳቸው የማጠብቀውን ወሬ ሁሉ ልትሰማ ትችላለህ። ሰውየው ሁሌም እንዲህ ናቸው። ይህን የምነግርህ ተራ ወሬ ሰምተህ ቀልደኛ እንዳይመስሉና ከእርሳቸው መስማት ያለብህን ሚስጥር ሳትሰማ እንዳትር ስለሰጋሁ ነው። ከሰውየው ተራ ንግግር ውስጥ ብዙ ቁም ነገሮች ስላሉ በንቃት ተከታትለ ንግግራቸውን መተርጎም ለሚችሉ ሰዎች ስታስረዳቸው በተራ ወሬዎች ውስጥ ያንተን የወደፊት እጣ ፈንታ ታገኛለህ። ሰውየውን እንዴት ነው ማግኘት የሚቻለው? አልኳቸው። ብዙ ሰው ከዚያ ነው የሚውለው፣ እኛም ወደዚያ ነው የምንሄድ፣ ከፈለግህ እንወስድሃለን አሉኝ፣ ሁለቱም በአንድ ድምፅ። ከዚህ በፊት መታችሁ ታውቃላችሁ? አዎ፣ ብዙ ጊዜ መተናል። እና ምን ተነገራችሁ? የነገሩን ሁሉ በሙሉ ደርሶልናል አለችኝ አንደኛዋ፣ ፊቷን ወደኔ መልሳ። መጀመሪያ ስንመጣ አንዲት ጓደኛችን ነበረች ያመጣችን እሷ አሁን የነገርኋት ሁሉ ደርሶላት አሜሪካ ገብታለች። ከነገራችሁ ዛሬ ምን ፈልጋችሁ ነው ደርሳችሁ የምትሄዱ? ዛሬ እንኳ ቅድም ያልኩ አሜሪካ ሄደችው ልጅ ብርድ ልብስና አንዳንድ ነገሮች ለእርሳቸው አድርሱልኝ ስላለችን እሱን አድርሰን በዚያውም በረከት ተቀብለን ለመምጣት ነው። ግን ምን ያህል ጊዜ ሆኗቸዋል ከዚያ መኖር ከጀመሩ? አልኳት በተመስጦ ስሰማት ቆይቼ የአካባቢው ሰዎች እንደነገሩን ከአጼ ኃይለስላሴ ዘመን ጀምሮ ከዚህ ቦታ ተለይተው አያውቁም። እኛ መጀመሪያ ስንመጣ ሰው የበዛ ስለነበር ቀን ላይ ማግኘት አልቻልንም ነበር ሌሊት ቢያናግሩን በማለት ከዚያው ማደር ጀመረን። አንዱ ለቀን ያየነው ነገር ግን በጣም የሚያስፈራ ነበር። መጀመሪያ ደመና መጥቶ እርሳቸውን ይሰውራቸው እና ተመልሶ ወደ ላይ ይወጣል እርሳቸው በደመናው ተጭነው የት እንደሚሄዱ ልብሳችንን ገልጠን ለማየት ስንሞክር ደመናው ይሰወርብናል። ሲነጋ በምን እንደመጡ ሳናይ ከቦታቸው እናገኛቸዋለን። በኋላ ግን የአካባቢ ሰዎች በደመና ተጭነው ኢየሩሳሌም እንደሚሄዱ ሲናገሩ ስለሰማን እውነት መሆኑን በዓይናችን አረጋገጠን። ስለ ባህታዊ ብዙ እያወራን መንገዱ ሳይታወቀን ደብረ ታቦርን አልፈን ከሄድን በኋላ ሁላችንም በዝምታ ተዋጥን። የኔታ ስለ ነገሩኝ ነገር እያሰላሰልኩ፣ ከውስጤ በሚመነጭ ሀገራዊ ስሜት እየተቃጠልኩ ነፋስ መውጫ ከደረሰም በኋላ ልጆቹ ቤተ ክርስቲያኑ ያለበትን አቅጣጫ ጠቁመውኝ ዘመድ ለመጠየቅ ጎራ ሲሉ፣ እኔም ከከተማው በስተ ምዕራብ አቅጣጫ ወደሚገኘው የስላሴ ቤተ ክርስቲያን ጉዞዬን ቀጠልኩ። ጸሎቴን አድርሼ አባ ገብሬ ያሉበትን ቦታ ሳፈላልግ አንዲት አሮጊት ቤተ ክርስቲያኑን እየዞሩ ሲሳለሙ ተመለከትኩ። ማሆይ እንደምን አሉ? አልኳቸው፣ ወደ እርሳቸው በመጠጋት እግዚአብሔር ይመስገን አሉኝ፣ እርኩዛቸውን ተደግፈው ቁመው። አንድ ነገር ቢጠቁምም ብዬ ነበር አልኳቸው። ማውቀው ተሆነ ምን አለ። አባ ገብረ የሚባሉ ሰው ያውቃሉ? ባህታዊው ነው። አው አው አው፣ እሳቸውንማ ሀገር ያወቃቸው ፀሐይ የሞቃቸው። እሳቸውን እንኳን እኔ ዛፉስ ድንጋዮስ ብጠይቀው ያውቃቸውል። በእሱ ወረድ ስትል ታገኛቸዋለ፣ ህዝብ አዳሙ ከዚያው ነው ሰፍሮ የሚውል አሉኝ። አባ ገብሬ ያሉበትን በምርኩዛቸው ጠቅሞ እያሳዩኝ ማወይ የነገሩኝን አቅጣጫ ይዤ ስሄድ አባ ገብሬ በብዙ ሰው ተከበው በጠራራው ፀሐይ እሳት ይሞቃሉ። እማሆይ የነገሩኝን አቅጣጫ ይዤ ሲሄድ አባ ገብሬ በብዙ ሰው ተከበው በጠራራው ፀሐይ እሳት ይሞቃሉ። በዚህ ሰዓት እሳት መሞቃቸው ትልቅ አግራሞትን ፈጥሮብኛል። ተነስና ወደ ታዘዝክበት ቦታ ሂድ፣ ረፍዶብሃል። ከዚያው እንገናኛለን አሉኝ። ከፊት ለፊታቸው እጄ እንደተቀመጥኩ ሁሉም ሰው አይኑን አፈጠጠብኝ። ወይ መታደል እኔ ከዚህ አንድ ሳምንት ተቀምጬ እሱ ገና እንደመጣ ተነገረው አለች ከተሰበሰበው ሕዝብ አንዷ የጎሪጥ ያየችኝ። ምንም ሳላቅማማ ለመጓዝ ተነሳው። ከቤተ ክርስቲያኑ ቅጥር ግቢ ለጥቂት ሰዓታት ካረፍኩ በኋላ ቤቴሌምን ቁልቁለት በእግሬ ተያያዝኩት። አካባቢው ወጣ ገባና ሰንከልካላ ከመሆኑ የተነሳ የተሰማኝ የረሃብና የድካም ስሜት ከውሃ ጥሙ ጋር ተደምሮ ጉዞዬን አዘግይቶታል። አካባቢው ገጠር በመሆኑ የሚሸጥ ምግብ እንኳን ማግኘት አልቻልኩም። ከድካሜ ለማገገም ለጥቂት ደቂቃ ከአንድ የዛፍ ጥላ አርፌ ከቆየ በኋላ በአካባቢው ወዳለው መንደር ስገባ አንድ ድግስ ያለበት ቤት በማግኘቴ ከበሮ አካባቢ ስቀመጥ አንድ ኃይለኛ ውሻ እያዋክበኝ ጀመር። ለድግሱ የታደመው ሰው ከልክ በላይ በመጠጣት አንዱ አንዱን ከማያዳምጥበት ደረጃ ላይ ደርሷል። የውሃ ሽንት ለማፍሰስ ወደ ውጭ ሲወጡም እነሱ ለመውደቅ ሲንገዳገዱ ልብሳቸውን መሬት ይጠርግ ነበር። ለግማሽ ሰዓት ያክል በደጅ ጽናት ከቆየው በኋላ ጠላ ከሚያሳልፉት አንዷ ወድቆ የኖረ በሚመስል መጠጫ አምጥታ የሚጠጣ ነገር ሰጠችኝ። አንስቼ ስቀምሰው ከወራጅ ውሃ የማይሻል ሆኖ አገኘሁት። ያን ያክል ሰዓት ያባከንኩበት ለዚህ መሆኑን ስረዳ ውስጥ የተናደደ ያን ከወራጅ ውሃ የማይሻል ጠላ ከግድግዳው አስጠግቼ የሰለቀው ከውስጥ የተቀመጡ ሰዎች መቀመጫቸውን እየሰረሰረ አልፎ ወለሉ ላይ አባይ ግድብን መስሎ ቁጭ አለ። ባለቤቱ ፎክሮ ሲወጣ እኔ ከመቀመጫዬ ንቅንቅ አላልኩም። ተረስ አለኝ። ከአካባቢው ያገኘውን ፍልጥ አንስቶ እያቃጣኝ። ወንድነት ግን የምታረጋግጠው እሱን ፍልጥ በእኔ ላይ ስታረሳርፈው ነው አልኩት። በማላቆ ስሜት ተውጬ ተነሳልኩ እኮ አለኝ፣ ፈራ ተባበ ማለት መልስ አልሰጠውትም። እንዳልተነሳው ለስ ወደ ቤቱ ገብቶ መሳሪያውን መጅርጦ ሲወጣ፣ አሁንም ከመቀመጫዬ እንቅንቅ አላልኩም። ከመሞት መነሳት አይሻልህም አለኝ፣ አፈሙዙን ወደ እኔ አዙረው። ለምንድን ነው የምነሳው አልኩት፣ ዓይኔን አፍጥጬ። የሠራኸውንም አንተ ታውቃለህ አለኝ፣ መሳሪያውን እያቀባበለ በደም ፍላጥ ጉሮሮውን ላንቀው ስነሳ ምላጩን ሳበው ያቀባበለው ጥይት መተኮስ አልቻለም። ዘልዬ ጉሮሮውን ካነኩት በኋላ አንድ ጊዜ በቦክስ ነረጥኩት። ከውስጥ የነበሩት ሰዎች ለመገላገል መካከላችን ሲገቡ በውስጥ አሾልኬ የሽንት መስኛውን ሽረግጠው የዋሊት ተዘሮ ወደቀ። በእኔና በሱ መካከል የገቡት አባቶች በብዙ ልመና አገላግለው ቢያስቀምጡኝም እንዴት ገና አልበረደም ነበር። አንዳንዶቹ በእኔ ላይ ሲፎክሩ፣ አንዳንዶቹ ደግሞ ከመካከል ገብተው ከላይ ከታች ይላሉ። እኔም ማንም እንደማይነካኝ በመተማመን ስሜቱኜ ጉራ መንዛት ጀምር ያለው በባለቤቷ መመታት የተናደደችው ሚስት እኔ የሚነደኝ ከዚህ ሁሉ ሰው አንድ ያንጠለጠለበት መጥፋቱ ነው። የእናንተ ጉልበት የሚገለጸው በእኛ በሴቶቹ ላይ ነው። እንግዲህ ወንድ ለአንድ ቅማላም ተማሪ ከተሸነፉ አንደኛ እንደ ሴቶቹ ተቀምጣችሁ ሽኗ ስትል ጠቡን አገረሸችው። ቅማላም ብላ በመሳደቧ ውስጤ የተሰማኝ ዘልዬ ጉሮሮዋን ላንቃት አስቤ ከመቀመጫዬ ስነሳ አንድ የዕድሜ ባለጸጋ ሽማግሌ ከጫማ ይወደቁም። ተው እባክህ ልጄ፣ በዚህ ዕድሜ ከጫማ ውድቅ የምለምንህ ነፍስ እንዳይወድቅ ፈርቼ ነው መቼ ሴት ተማተህ ወንድ አትባል ተው እባክህ ልጄ ሲሉ ተማጸኑኝ። የሴትየዋ ስድብ ደሜን ቢያፈላውም በሽማግሌው ንግግር ውስጤ ስለተሰበረ ተመልሽ ተቀመጥኩ። በሽማግሌው ተገላግዬ ከተቀመጥኩ በኋላ ከጠላ ጠላ ከወጥወጥ ተመርጦ የቀረበልኝን ኮምኩሜ በአዲስ ጉልበት ወደ ቤቴ ላይ ማቅን ነው ይህን ሁሉ ጀብድ የሰራሁት አንድ ጓደኛዬ የባሳየኝ አንድ የተጻም አማካኝነት ብቻ ነበር። የንስሓ አባቴ በሴጣን አስማት እንዳልሰራ ቢከለክሉኝም ያለምንም ማስማትና ድግምት የሚሰራውን ደረቅ አብነት እንዳልጠቀም ግን ማዕቀፍ አልጣሉብኝም ነበር። አሁንም በቀጣይ ተከታተሉን ዘንድ አብራችሁ ተሆኑ ዘንድ በአክብሮት ካብዘናችኋል። እንግዲህ አብረውነታችሁ አይለየን የዛሬውን ሲላ ያበቃን።